ሀይ፣ እንዴት ናችሁ? ቴዲ እባላለሁ። አንዳንድ ቱቶሪያሎች ላዘጋጅላችሁ ፈልጌ ነው። ብዙ ሰዎች ብዙ ጊዜ ፌስቡክ ላይ ጉግል አካውንታችን፣ ጂሜይል አካውንታችን፣ ፌስቡክ አካውንታችን ሀክ ተደረገ፣ ሀከሮች እንደዚህ ያደረጉ፣ ላይክ ለምሳሌ ፖርኖግራፊ እንትኖችን ፖስት አደረጉ ምናምን የሚሉ ጥያቄዎች ብዙ ጊዜ አያለ፣ ያንን ችግር እንዴት አድርገን ማስተካከል እንደምንችል ላሳያችሁ ነው የፈለግኩት። ግን ይህን ፕሮሰስ ለማሳይ ተሳስብ ከእግረ መንገዴን ደግሞ ለምሳሌ ጂሜይል አጠቃቀሙን የማያውቁ ሰዎችም ይኖራሉ፣ ፌስቡክ አጠቃቀሙን ጭራሽ የማያውቁ ሰዎች ይኖራሉ። ያንንም አብሮ ለመቅረፍ ነው። እንግዲህ ይሄንን ፓርት ለምሳሌ ጂሜይል አከፋፈቱን የምታውቁ ሰዎች አይ እኛ እናውቃለን፣ ግን ያችን ፓርት ብቻ እንፈልጋለን የምትሉ ከሆነ እንግዲህ አልፋችሁ ቀጣዩን ቪዲዮ ማየት ወይ ደግሞ በሚቀጥሉ ቪዲዮዎች ላይ በማሳየው ቲቶሪያል ላይ ማየት ትችላላችሁ። ግን ፌስቡክ አካውንትን ሴኪር ማድረግ ከፈለጋችሁ ብዙ ጊዜ ጂሜይል ላይ ወይ ደግሞ ያሁ የምትጠቀሙ ሰዎችን ከሆናችሁ ብዙ ጊዜ አካውንታችሁ ከዛ ጋር ይያያዛል። ጂሜይል አካውንታችሁን ሴኪር ካልተደረገ ወይ ደግሞ ያሁ አካውንታችሁ ሴኪር ካልተደረገ ስቲል ፌስቡክ አካውንታችሁ ሀክ ሊደረግ ይችላል በተለያየ መንገድ አሁን ከጂሜል አከፋፈት ጀምረን ፌስቡክ አካውንት ከፍተን ከዛ በላ ደግሞ እንዴት አድርገን ማጥፋት፣ እንዴት አድርገን ማስተካከል እንደምንችል አሳያችኋለኝ። መጀመሪያ ስንጀምር እንግዲህ ሁል ጊዜ የምንጀምረው ከዚህ ነው። ጉግል ለገብተን እንግዲህ እንዲቀለኝ ነው እኔ በጂሜል የተጠቀምኩት። ከፈለጋችሁ በያሁ መጠቀም የምትችሉ ሰዎችም ያሁን ከፈለጋችሁ መጠቀም ትችላላችሁ። ግዴታ ጂሜል መጠቀም አይጠበቅባችሁ ያው እኔ እንዲቀለኝ ብዬ ነው ጂሜል የምጠቀመው። እንግዲህ ጂሜይል አካውንት ለመክፈት ኢንተርኔት አክሰስ ያስፈልገናል። ኢንተርኔት አክሰስ ካገኘም በኋላ ደግሞ ብሮዘሮች ያስፈልጉናል። ብሮዘር ደግሞ ምንድነው? ጂሜሉን፣ ፌስቡክ የምንከፍትበት ወይ ነው። ለምሳሌ አንደኛው የሚታወቀው ፋይርፎክስ የሚባል ብሮዘር አለ። ዌብ ብሮዘሮች ናቸው እነዚህ። አንደኛው ይሄ ነው። ጉግል ክሮም የሚባል አለ። እንጂ ውስጥ ገብታችሁ ዳውንሎድ ብላችሁ መጠቀም ትችላላችሁ። ሁሉም ነፃ ናቸው። እዚህ ጋርም ዳውንሎድ ነፃ ነው። ሌላው ኦፔራ የሚባል አለ። ሌላው ደግሞ አፕሎች የራሳቸው የሰሩት ሳፋሪ የሚባል አለ። ሁሉም ነፃ ናቸው። እንግዲህ ደስ ያላችሁን አውርዳችሁ መጠቀም ትችላላችሁ። እኔ ግን ጉግል ክሮም ነው የምጠቀመው፣ ጉግሎች የሰሩት ነው። ጉግል ክሮም ከከፈትም በኋላ ጉግል ዶት ኮም ብለን ደብሊው ዶት ኮም ብለን ከገባን በኋላ ጂሜል እንጫናታለን። ጂሜል ከተጫኑም በኋላ ቀጣዩ ነገር ምንድነው? መረጃዎችን እጠይቀናል ያን መረጃዎች ማካተት ነው። ከዛ በኋላ እንደዚህ አይነት ነገር ያመጣላቸዋል። እንደዚህ ሲጠይቃችሁ ኢንተርቪው ኢሜይል ካላችሁ እዚህ ጋር ኢሜይል ካላችሁ ኦልሬዲ ኢሜይል ጂሜይል አካውንት አወታችሁ ከሆነ ያው ሞልታችሁ ከፍታችሁ መግባት ነው። ካልሆነ ግን አዲስ ለምትፈጥሩ ለምትከፍቱ ሰዎች ግን የምናካው ክሬት አካውንት የምትለዋትን ነው። ክሬት አካውንት እዚች ጋር ከነካም በኋላ እንደዚህ አይነት ነገር ያመጣላቸዋል። አሁን ይህ ለዚህ ሁን አንዳንድ ጥያቄዎችን ጂሜል አካውንት ላይ ቀጣይ ጊዜ ላይ ጥያቄዎች ካላችሁ የምትልኩበትን አንድ ጂሜል አካውንት ዜጋ ከፍታሉኝ። አዲስ ካስት ብያለሁ። ዜጋ ስሙን አዲስ ልበሉ፣ ግን የመጀመሪያውን ሌተር ካፒታል አድርጋት። አዲስ ካስት ልበሉ። ከዛ በኋላ ቹዝ ዩ ኢሜል አድሬስ ይለኛል። አሁን ለምሳሌ አዲስ ካስት ብል ክሬት ፓስወርድ ይላል። እንግዲህ ፓስወርድ ላይ ፓስወርድ ከመንገሬ በፊት እዚህ ጋር አንድ ነገር ይለኛል። እዚህ ጋር ቀይ ካበራባቸው ምን ማለት ነው? ይሄ ተወስዷል፣ ሌላ ሞክር እያለኝ ነው። ለምሳሌ ካስታዲስን፣ ሌሎችም ነገሮች ሞክር እያለኝ ነው። እስቲ እሱ ባለኝ እንቀይረው። ካስትን ወደዚች ላምጣት፣ ካስታዲስ ልበለው። ፓስወርድ ነው ቀጥሎ የሚውለው ፓስወርዱን መነገራቸው ነገር ብዙ ጊዜ አንዳንድ ሰዎች ገጥሞኛል። ስልክ ቁጥራቸውን ይጠቀማሉ ወይ ደግሞ ሙሉ ስማቸውን ከአባት እናት ስማቸውንና የአባት ስማቸውን ጨምሮ ይጠቀማሉ። አንዳንዶች እናቶቻቸውን ስም ይጠቀማሉ። ይሄ ነገር ለአደጋ አጋልጣቸዋል። ስልክ ቁጥራቸውን እኔም ማ ከሆነ ጂሜይል አካውንታችን ፓስወርዱን ገስ ማድረግ ይችላል። ስልክ ቁጥራቸውን ባስገባ ይገባ ማለት ነው። ብዙ ጊዜ እንደዚህ ብዙ ሰዎች በቀላሉ ሊያውቁ የሚችሉትን ነገር አትጠቀሙም። ስትሮንግ ፓስወርድ መጽሐፍ የሚቻልበት የሚባል ጠንካራ ያለ ፓስወርድ እንዳይሰበር እንዳይገባ ቁልፍ መጽሐፍ የሚባልበት መንገድ አለ። ለምሳሌ ካፒታል ሌተር እያደረግን ቁጥሮች እያካተትን የማንረሳውን ነገር ብንጽፍ የተሻለ ነው የሚሆነው። ምናልባት በሌላ ቪዲዮ ላይ እንዴት አድርገን ጠንካራ ፓስወርድ መጽሐፍ እንደሚችል አሳያችኋለሁ። ለአሁኑ ግን ለዚህኛው ፓስወርድ አስገባለኝ። እዛጋ አይታችሁ ከሆነ ስትሪንግዙን ይነግረኝ ግረኛል። አሁን ስትሮንግ ይለኛል ለምንድነው ካፒታል የታጠቅም ያሉኝ ቁጥሮችንም መካተት ይቻሉ ቶች ሌሎች ስፔሻል ካራክተሮችንም ስለከተትኩበት ነው። አሁን ፓስወርድ ካስገባው በኋላ እንግዲህ በርዝዴ ምናምን ይጠይቀኛል። ዝም ብዬ አንደኛውን በርዝዴ አሁን ለምሳሌ ማርች ልበለው እና ቀኑን እናንተ ግን ትክክለኛውን ማስገባት ይጠበቅባቸዋል። ብዬ 1990 ልበለው። ጀንደር እንግዲህ ወንድ ልበለው። ስልክ ቁጥር እዚህ ጋ ይጠይቃቸዋል። ስልክ ቁጥር እዚህ ጋ ሲጠይቃችሁ ማስገባት ያለባችሁ የራሳቸሁን ስልክ ቁጥር መሆን አለበት። ሁልጊዜ የምትጠቀሙበትን ፕራይማሪ ስልክ መሆን አለበት። አሁን ለምሳሌ ፓስወርዳችሁ ቢጠፋ ስልካችሁ ላይ ኮድ ልኮላችሁ ያንን ኮድ ሪትሪቭ ባክ አድርጋችሁ ማድረግ የሚችሉት በዚህ ባስገባችሁ ስልክ ላይ የራሳችሁ ስልክ መሆን አለበት። እዚህ ጋር የምታስገቡት። ስለዚህ አሁን ለምሳሌ እዚህ ጋር ስልክ ቁጥር አስገባሉኝ። አደራ ምላችሁ ግን እዚህ ጋር ስታስገቡ የራሳችሁ ስልክ ይሁን። ምክንያቱም ለአደጋ ጊዜ የተጠቀሙበት እና ጉግሎች እናንተን ኮንታክት ጂሜሎች እናንተን ኮንታክት የሚያደርጉበት መንገድ በስልካችሁን የሚሆነው። ሌላው ዮር ካረንት ኢሜል አድሬስ ይላቸዋል። አሁን የምትጠቀሙት ኢሜል አድሬስ ምንድን ነው ነው የሚላችሁ። እዚህ ጋር እንግዲህ ምንድን ነው የሌላ ሰው ኢሜል አድሬስ ማስገባት ትችላላችሁ፣ ወይም ሌላ ኢሜል አድሬስ አድራሻ ካላችሁ ማስገባት ትችላላችሁ። እ የራሴን ኢሜል አድሬስ እዚህ አስገባለውኝ። እናንተም እንግዲህ የራሳችሁ እንደዚህ አድርጋችሁ ኢሜል አድሬስ ማስገባት አለባችሁ። እዚህ ጋ ኮድ ይጠይቃችኋል። እዚህ ጋ ቁጥር ያሳያችኋል። ይህን ቁጥር ማስገባት ታስገቡ እና ከዛ በኋላ ቀጣዩ ምንድን ነው የሚለው አግሪት ማድረግ አለባችሁ። ተርምስ ኦፍ ፕራይቬሲ ፖሊሲ የሚባል ነገር ስላላችሁ እዚህ ጋ ክሊክ ታደረጉና እና ተስማምቻለሁ ትላላችሁ። ከዛ በኋላ ቀጣዩ ምንድን ነው ኔክስት ስቴፕ ብለን እንነካዋለን። ኔክስት ስቴፕ ላይ ከነካም በኋላ ቀጣዩ ነገር ዌልካም ይለናል። ኮንቲኒው ቱ ጂሜይላቸዋል። ሌሎች እንትኖችም አሏቸው ግን፣ አሁን አካውንታችንን ከፍተናል። ከዚህ በኋላ አካውንታችንን ከከፈትን በኋላ ኮንቲኒው ቱ ጂሜል ብንለው ሄዶ ጂሜል አካውንታችንን ከፍቶ አንዳንድ ዌልካም ሜሴጆችን ያሳየናል። እንግዲህ የጂሜል አካውንት አከፋፈት ይሄን ይመስላል። ጥያቄዎች ካሏችሁ ከዚህ ተያያዥ ጥያቄዎች ካላችሁ እንግዲህ አሁን ያያችሁት ካስት አዲስ አት ጂሜይል ዶት ኮም ላይ ጥያቄዎቻችሁን ኢሜይል ማድረግ ትችላላችሁ። እንግዲህ ልክ በምትገቡበት ጊዜ አንዳንድ ነገሮችን ዌልካም ቱ ጂሜይል አዲስ እያለ አንዳንድ ነገሮችን ያው የዌልካም ሜሴጅ ያሳያቸዋል። እንግዲህ ቀጣዩ ላይ ያው ኔክስት ኔክስት እያላችሁ ነው ማየትና ውስጥ ያለውን ነገር መጠቀም ትችላላችሁ። አሁን ይህ ኔክስ ኔክስ ልበለው እና ቶሎ ልለፈው የኛውን ጎቱ ጂሜል ልበለው። እንግዲህ ጂሜል አካውንት ውስጥ ገባን፣ ጂሜል አካውንታችን ተከፈተ። ኢንቦክሳችን እዚህ ጋር ነው፣ የላክናቸው እዚህ ጋር ይታዩናል። እንግዲህ በሚቀጥለው ቱቶሪያል ላይ ይህን ጂሜል አካውንት ደግሞ ተጠቅመን ፌስቡክ አካውንትን እንከፍታለን። ፌስቡክ አካውንት ከከፈትም በኋላ ደግሞ እንዴት አድርገን ጓደኞችን አድማረግ እንችላለን፣ የተለያየ ነገሮችን እንዴት እንሰራለን የሚሉትን ነገሮች ደግሞ በሚቀጥለው የቪዲዮ ላይ ይጠብቁን።